እኔ ጋር እስከምትመጣ ድረስ ጎረቤት ያለው ሰዎች ምን አሉ? ጎረቤት ያሉ ሰዎች ሁሉ የሰጡት መልስ ሌላ ነው። ምስክር አለ የለ በልጅ ብለሽ ያለቀሽበት የሰማሽኛው እግዚአብሔር አምላክ አለ። እኔ ተናገሬ የሚቀየር ሰው አይደለም። ይሄ ነገር ይሆናል እግዚአብሔር አለኝ ይሆናል በዚህ ጉባኤ ሲተናገርኩ ይሆናል የትግል እግዚአብሔር ከሰባት ዓመት ጋር አንቺ የታገልሽ የነበርሽበት ጉዳይ እንታሳውሽ ነገር አለ። የዛሬ ሰባት ዓመት ወዘላ አይቼ ምንድን ነው አንቺ ነገርሽ ሁሉ ጨልሞ ተስፋ ቆርጠሽ በቃ ያልሽበት ምራፍ አለ። የዛሬ ሰባት ዓመት

ያ ሁሉ ልብራ ያ ብቻ አይደለም። አሁን ደግሞ እግዚአብሔር ይሄ ነገር አንተ እኔ ከሰው ጋር ንፋስ ያለው ዳመና የለም የሆነ ጉዳይ ላይ ዛሬ አውጫለሁ ያ አባቶች አምላክ ምን አደርጋለሁ

ኢየሱስም ሆ ይታው መለስ ያመለጠባቸው ጉዳይ በኢየሱስም ሆ ይታው መለስ። እኔ ጋሼ ልጠይቅህ ከኢትዮጵያ ውጭ ያለ ሰው አለ እ ያለ ሰው አለ፣ በሰው ላይ ታስፋታ እየሰማኸኝ ነው? ላንተ ያው ላንተ ተስፋ ቃል የገቡ ብዙዎች ነበሩ፣ ግን አንዱም የሉም። ይህኔ ማለት ነው። አንተ ቁጥረህ ስራ የከፈልካላቸው ሰዎች፣ አንተ ሰጠህ የረዳቸው ሰዎች፣ አሁን ግን አንተን ይኸው ቀርቦ ለመናገር የማይፈልጉ ጌታ፣ አንተ አይዞህ እያልክ ስራ ያስጀምረ ሁሉ እንደዚህ ጀርባ ዞርበትን

አንተ እኮ ለሰው መልካም አድርገህ በተመለስክበት ጊዜ ያንተ ጉዳይ እኮ በቅዝበት እኮ ነው እ የተበተለ ታውቃለህ። በሄደበት በሆነበት የእኛው ስትጨነቅ አንድ ላይ የሄደው ነገር ደግሞ እግዚአብሔር በስርዓት ተቆጥሮ ይመለሳል። ደግሞ እግዚአብሔር በሕይወት አድሮ በቃ አንዳንዴ ልክ ቤት ውስጥ ቁጭ በምትልበት ጊዜ ያን ነገር እያሰብክ የምትጨነቀው ጉዳይ ያን ነገር እያሰብክ የምትጨነቀው ጉዳይ እግዚአብሔር አምላክ ነው። ከዚህ ሰዓትና ከዚህ ደቂቃ ጀምሮ ካንቲ ካወቱ ከተ ዛሬ እንደዚህ አንድ ቴና ይመለሳል። ሁለተኛ የሄደ ነገር ይተፋ አሜን። ጉጦ የከለከለው እ ውቶ የቀለቀለው ዛሬ ይጠፋል። ጠላት የዋጠብህ ይጠፋል። ሰዎች ያዙ ይለጠቃል። ከእጅ ሰልሞ የወሰደው ሰላሚ መንፈስ አንድ ወዳጅ የመሰለ ሰው አለ። ዛሬ እረግመሀለሁ። ዛሬ አንድ ሰው ጮሆ አሜን ይበል። ይችላል ይችላል። አንተ መልካም አድርጌ ከእጅ ሰልሞ ለራሱ አድርጎ አንተን ባባ አድርጎ ዛሬ ማታ አንድ ረግመ ረግመ አለ። እጅን ከባድ ዛሬ ስ አልመጣም እዚህ ከተማ እግዚአብሔር አምላክ እንደ ሲብሎኛል። እግዚአብሔር አምላክ የምትጠይቅበት የሰማኝ ነው። ይህ ደግሞ ስም ከጠራው ከባድ ነው። ሰው ከዚህ እንደወጣ ራት ድማ ጌታ ይባርቀል ክብርሁ አሜን ነው። አንድ ሴት አለሽ ደግሞ እዚህ ብር ይጠይቃል ብለሽ የምታወሪ በረከትሽ ነው ግን

ነገር ይሁን አሜን። እግዚአብሔር አምላክ አለ፣ እሱ ምልክት ይሁን በህይወት ላይ የአንተ ነገር ያው ተንጠባጥቦ ተንጠባጥቦ የቀረው ተንጠባጥቦ ተንጠባጥቦ። አንተ እኮ ለብዙዎች እኮ አባት የሆንክ ሰው ነበር፣ ለብዙዎች በሬ የሆንክ ሰው ነበር። ብዙዎች ለብዙዎች እኮ በቃ የለም ያለው ሁሉ እንካ የምትስል ነው ሰው ነበር። እግዚአብሔር አምላክ እንደዚህ አለ፣ ለገባው ኪዳን ልቀየር ሰው አይደለም። እግዚአብሔር አምላክ እንደዚህ አለ። እንደ ሰዎች ንግግ እንደ ሰዎች ንግግር ቢሆን ኖሮ ከባድ ነበር። ሰዎች እኮ የሌለው ነገር ያወሩበት ሚራብ ነበር። ታውቃለህ ወይ? ነገር ሆራይ ከጌታ ብቻ ካገኙም ከባድ የሆነ ነገር ከሆነም ሲም ለማውጣት አንደኛ አቤት አቤት አቤት አቤት

የማትሉ ሰዎች እግዚአብሔር ይርዳችሁ ሚሆን ነው። እግዚአብሔር አሁን አሁን ደግሞ አሁን የሆነ ሰው ጉዳይ ዛሬ በኢየሱስ ስም ዛሬ ማታ ጀምሮ የሄለቲ ይበላል፣ ያመለጠ ይበልጥ ትጨብጣል። እግዚአብሔር አምላክ እንደዚህ ብሎኛል። እግዚአብሔር አምላክ አሁን አንተ በደንብ ያወራለሁ። ከፈራህ አላገለግልም። በደንብ ስመኝ ከፈራህ አላገለግልም። አንዳንዱ እባክህ እሱ ቤት የሆነ ነገር ሳይኖር አይቀልም። ገበያው ራሱ ተሰልፏል። እንዴት እንደሆነ ሰው ሰርቶ ሰርቶ የሆነ ያው ነው የሱ ነገር እንዴት እንደሆነ ያሉ በደንብ ያወራሉ፣ ያውሩ። አንተ ግን ተባረክ፣ አሜን። የምትባረከው በዚህ ነው። በዚህ ውስጥ ያለው በረከት ቤት ይግባ። መርገም ሳይሆን ጭንገፋ ሳይሆን ኪሳራ ሳይሆን በረከት ይግባ። በዚህ ቀን ጀምሮ የበሽታ ኃይል ሁሉ ምንጩ ይድረቅ። አሁን ጣና የምትልበት ጊዜ መጡ

ዛሬ አስለቀቅሁ። አንድ ደግሞ ወዳጅ የምትል ሰው የቅርብ ሰው የምትለው ነገርን አፍኖ ያዘው፣ ከፈተ ምን አልኩ ተከፈተ። በደላላ ሳይሆን የአንተን ጉዳይ እግዚአብሔር አምላክ በቀጥታ መንገድ ያስጨርሳል። እኔ አንድ ሰው አያለው፣ ሱቅ ውስጥ ያለ ሰው ለአንተ ሁሉም ነገርን አንተ እዚህ ያለ ነገርን ይዛ አልቆ እግዚአብሔር የአንተን ነገር ሲጨርስ ስለማይ ነው። የአባቶች አምላክ ቅዱስ ሉል እግዚአብሔር እንዲያለ ያንተን ነገር ሊያሰገይ የወጣ የጨለማ ክንፍ ዛሬ ተሰርሯል፣ በኢየሱስ ስምና ስልጣን። ከዚህ ደቂቃና ከዚህ ሰዓት ጀምሮ የአባቶች አምላክ ቅዱስ ሉል እግዚአብሔር ባንተ ጉዳይ ላይ ጣልቃ ገቷል። ይችላል ይችላል እጅ እንዲዘጋ በኢየሱስም ስም አዚሻለሁ። ነገሩን አፈጠንኩት ነገሩን አፈጠንኩት። ነገሩን አፈ ምንድን ነው እየተደወለ? ን የተደወለብኝ ነገር አያለሁም እኔ ግን ሂሳባ መጥተህ እንዲህ ትሆናለህ የተባለ ይሁን አዶ ነው። ግን ተደውሎልህ የተነገረብህ ነገር ስለማይ ነው። አንተ ግን ከእኔ ጋር ልትሆን አልቻልክም። እኔ ግን እንዲህ ብዬ ልጸልህ። የአባቶች የአምላክ ቅዱስ ልል እግዚአብሔር ያንተን መንገድ በአቋራጭ ሰሎ በቀጥታ ይከፍታል። ተሳስተ ቢሆን በአቋራጭ እንዳትጀምር። እየሰማኝ ነው። በአቋራጭ ማለት በቃ እኛ ከውስጥ ለውስጥ እንሸኛለን ቢሉ እንዳትጀምር እግዚአብሔር ያንተን ጉዳይ በቀጥታ አስጀምራለሁ። በቀጥታ በተዘጋጀበት ስፍራ አስገባለሁ። የአባቶች አምላክ ቅዱስ ልሁን እግዚአብሔር እንደዚህ አለኝ። እያለቀ ነው፣ እየጨረሰን ነው። ስለዚህ በተወሰነ ቀናት በኋላ ያልቃል ተብሎ ነው የተደወለልኝ። ለአንተ እግዚአብሔር አምላክ በጌታ በኢየሱስ ከዚህ ሰዓትና ከዚህ ደቂቃ ጀምሮ በኢየሱስ ስሚያተን በንፋስ ላይ አዝዣለሁ፣ በአየር ላይ አዝዣለሁ። ከዚህ ሰዓት እና ከዚህ መ ጀምሮ እግዚአብሔር አምላክ ያለኝ ከሶስት እርምጃ በኋላ ያንተ ጉዳይ መቀጠል ይጀምራል። አሁን ከጥቂት ቀናቶች በኋላ አንተ ኦርድ ይሄ ሳያንሳ ይሰማል ድረስ አዲስ አበባ ደርሰህ እንድትመልሰው ጉዳይ አለ። እየሰማኸኝ ነው።

አርጎና የእኔ ነገር በሎስ እግዚአብሔር ስለ ያዘ ያድጋል አይሞትም፣ አይቆረጥም። ላመነ ሰው ይሁን። ከዚህ በኋላ የእናንተ ነገር ያድጋል፣ የእናንተ ነገር ይቀጥላል። ሲያወርድ ሊገል እንዲያጠፋ እዛ ይዛ ሲሄድ እግዚአብሔር እንደዚህ ያለ የእሷ ነገር የሚያድግ ነው። ጠቢቡን ሰለሞን ተጠቀመና እንዲ ያለው ይሄ አለ ይቆረጥ ሚባልም አለ የሚያድግ ሰው ነው። ስለዚህ የሚያድግ ደግሞ የሚቆረጥ አይደል? ከዛሬ ማታ ጀምሮ በእናንተ ህይወት ላይ ይህን ቃል አውጃለሁ። እግዚአብሔር አምላክ የጨለመው ኪዳንን ገልብጦ ነገራችሁን ያሳድጋል አያለው በዚህ ጉባኤ መካከል የአስራ አንድ ሰው ነገር ከመሬት ብድግ ብሎ ወደ ላይ ሲወጣ ብዬ ጌታን ስጠይቅ፣ እንዲህ ያለ ሰፈር መንደር አበቃ ያለው ሰዎች ጉዳይ አለ፣ ይቀጥላል። ሁኔታ አበቃ ያለው ጉዳ አለ፣ እግዚአብሔር ይቀጥላል። ከዛሬ ማታ ጀምሮ የሚቀጥል ጉዳይ አለ። አሜን ላለ ሰው ይሁን። አጨርጭቡን ለጌታ አክብሩ። ሃሌሉያ፣ ክብር ይሁን። እዚህ አሁን ሁሉም ሰው ለዚህ ወንጌል ትሰራለህ። ለዚህ ወንጌል ለእኔ ነው። ለዚህ ወንጌል ከእናንተ የተሰበሰበ ልብስ አልቋል። ባለፈው እናንተ ከሰጣችሁ የቤት ኪራይ እየከፈልኩት፣ ስለዚህ ለዚህ ወንጌል እኔ ለዚህ ወንጌል ዘራ ወንጌሉ የኔ ቤት ይሰራል፣ የኔ ትዳር ይሰራል፣ የኔ ኑሮ ይሰራል። በእውነት ወንጌል ላይ ዘርተ ወንጌሉ አያስከስል። ወንጌል ዘርተ መንገድ ላይ አትወርቅ።